እኔ ግን ቦታዎቹ ሁለት አቅጣጫዎች ናቸው የጠቆመው። በተለይ ደግሞ አለማችን እስካሁን ያላገኘችው ያልደረሰችባቸው ሰባት የማዕድን ተራራዎች በጣም በከፍተኛ ደረጃ ሄኖክ ጠቅሶ አቅጣጫዎቹን ራሱ አስቀምጧል። የከበሩ ድንጋዮች ወይም ከማዕድናቱ በበለጠ የሚያበሩ ሰባት ተራሮች እንዳየ ነው የሚጽፈው። ስለከበሩ ማዕድናት ከማየታችን በፊት የከበሩ ማዕድናትን በመጀመሪያ ጊዜ የገለጠው ማን ነው ወደሚለው መሄድ የተሻለ ይመስለኛል። በተለይ ብዙ ጊዜ መጽሐፈ ሄኖክን አንስተናል፣ እያነሳንም እንገኛለን። መጽሐፈ ሄኖክ በጣም ሰፊ የፀሐይን፣ የጨረቃን፣ የከዋክብትን፣ ሌሎችንም ምስጢራት የሥነ ፈለካት ምስጢር ከመያዝ ባለፈ ስለከበሩ ማዕድናት እና ስለከበሩ ድንጋዮች ጽፏል። እና በጣም የሚገርም ነው። በተለይ ደግሞ ዓለማችን እስካሁን ያላገኘችው ያልደረሰችባቸው ሰባት የማዕድን ተራራዎች በጣም በከፍተኛ ደረጃ ሄኖክ ጠቅሶ አቅጣጫዎቹን ራሱ አስቀምጧል። ሄኖክ የት ቦታ ሆኖ አያቸው እራሱን ችሎ መመርመር አለበት ብዬ አስባለው። እኔ ግን ቦታዎቹ ሁለት አቅጣጫዎች ናቸው የጠቆመው። እንደምታውቁት አራት የምድር አቅጣጫዎች አሉ፣ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ደግሞ ንዑሳን ማዕዝናት አሉ እነ አዜብ መስ የመሳሰሉ ነባሄር የመሳሰሉ አራት ደግሞ አቅጣጫዎች አሉ እና ሄኖክ ሁለት ቦታ ላይ በጣም ትልልቅ ማዕድናት እና ተራሮች እንዳሉ አስቀምጧል። በተለይ በአምስተኛው ምራፍ በሀያሶስተኛው ቁጥር ላይ ምን ይላል? ወደ አዜብ ባለ ከከበረ ድንጋይ ይልቅ ወደሚያበሩ ወደ ሰባት ተራሮች ሄድኩ ይላል። እንግዲህ ልብ አድርጉ ሰባት ተራሮችን ሄኖክ ተመልክቷል። እነዛ ተራሮች የት ናቸው? ምስራቅና አዜብ ነው የሚለው እና እንግዲህ አዜብ ስትሉ ምን ልታስቡ እንደምትችሉ እኔ እርግጠኛ ነኝ ሁሉም ነገር ማብራራት አይጠበቅብኝም ምክንያቱም ሁሉም ነገር እኔ የተናገርኩት ማለት ሳይሆን የእናንተ አእምሮ ክፍቶ ነው መስራት ይገባዋል የሚል እምነት ስላለኝ ነው ምን ይላል ከከበሩ ድንጋይ ይልቅ ወደሚያበሩ ነው የሚለው እና የከበሩ ድንጋዮች ወይም ከማዕድናቱ በበለጠ የሚያበሩ ሰባት ተራሮች እንዳየ ነው የሚጽፈው ሶስቱ በምስራቅ በኩል ሶስቱም በአዜብ በኩል ናቸው ይላል። አሁን ወደ ምዕራብ ነው አላለም። ሰባት ተራሮችን ሄኖክ ተመልክቷል። ከተመለከተ በኋላ ምን ይላል? በምስራቅ በኩል ያለው ግን አንዱ ይላል ከቅጥልጣል እንቁ የተሰራ ነው ይላል። እና ሙሉ ተራራው እንቁ ነው ማለት ነው። ይኸውም ዝንጉርጉር እንቁ ተመልክቷል ኖክ። ስለዚህ አንዱ ሙሉ ተራራ እንቁ ነው ማለት ነው። ይህ የት ቦታ ይገኛል? ምርምር ይፈልጋል። አንዱ ከባህሪ እንቁ ነው ይላል። ስለዚህ ሁለት ተራራዎች በከበሩ ማዕድናት ሙሉ በሙሉ ያጌጡ እንደሆኑ ተመለክትን። ይቀጥልና አንዱም ደምርስ ከሚባል እንቁ ነው ይላል። ሶስት ተመልከቱ እንግዲህ ሶስቱ ከተለያዩ እንቁዎች፣ በተለያዩ እንቁዎች የተመሉ ተራራው ሙሉ በሙሉ እንቁ እንደሆነ እናያለን ማለት ነው። መካከለኛው ግን አለ አያችሁ፣ ሶስት በዚህ ሶስት በዛ አንዱ በመካከል አለ ማለት ነው። ፔካ ከሚባል እንደተሰራ እንደ እግዚአብሔር ዙፋን እስከ ሰማይ ደርሳል፣ ማለት ነጭ የሆነ የከበረ ማዕድን ያለበት ደግሞ አንድ ድንጋይ አለ ማለት ነው። ሙሉ በሙሉ የከበረ ድንጋይ ነው። ቀጠለና አጎበሩ ይላል ሰንፔር ከሚባል እንቁ ነው ይላል። ሰንፔር ምንድን ነው? በኋላ እነግራቸዋለሁ ካለ በኋላ የሚደንቃችሁ በተራራው ሁሉ ላይ የሚነድ እሳት አየሁ ማለት በሰባቱ ተራራ ሁሉ የሚያበራ እንቋየው ይላል ማለት ነው። ስለዚህ እዚህ ላይ የምትመለከቱት ምንድን ነው? ሰባት ተራራዎች አሉ። እነዚ ሰባት ተራራዎች በምስራቅና በአዜብ በኩል ይገኛሉ። ሙሉ በሙሉ በማዕድ ተራራዎች ናቸው። እነዛን ተራራዎችን ዓለም አይቷቸዋል። ዓለም አግኝቷቸዋል። እራሱን ችሎ ምርምር ይፈልጋል። እኔ ግን ያለውን እውነታ አስቀምጬላቸዋለሁ። አሁን ወደ እኛ እስቲ እንግባ። በጣም የማዕድናት ነገር እጅግ አስደናቂ ነው። እጅግ ደስ ያሰኛል። ብዙ ነገር እናይበታለን። እናንተም ተመራመሩ፣ ተራቀቁ፣ ልባችሁን ሰፋ አድርጋችሁን ብታዩ ነው እንፈልገው። ግን አሁን ወደ ኢትዮጵያ ዶክመንት ነው መግባት የምፈልገው። ቀደምት ኢትዮጵያውያን እንግዲህ በብዙ መልኩ የተራቀቁ ናቸው። ስነ ሕይወታቸውን አይተናል። አስትሮኖሚያቸውን አይተናል። ዛሬ ደግሞ የማዕድን እውቀታቸውን በተወሰነ መልኩ ሁሉንም በተወሰነ መልኩ እዳስስላቸዋለሁ። በርካታ ስለማዕድናት ዶኪመንት ጽፈው አልፈዋል። ዛሬ በጣም ጥቂቱን ነው። እንግዲህ ወደ ኢትዮጵያ ስንመጣ እንግዲህ ኢትዮጵያ በማዕድናት የከበረች ሀገር ስለመሆኗ ቅዱሱ መጽሐፍ ጭምር ይመሰክራል። በተለይ ዮብ ከ4000 ዓመት በፊት ልብ አድርጉ። ጥበብ ጥበብን የሚበልጥ ነገር የለም። መጀመሪያዊ ሰው ልጅ ጥበብ ነው ማዕድናትን ከጥበብ በታች ናቸው ግን ጥበብ ጥበብን ሲያወዳደር ዮ ሊያወዳደር የሞከረው ከኢትዮጵያ ማዕድን ጋር ነው። በተለይ በ28ኛው ምዕራፍ 18ኛው ቁጥር ላይ ምን ይላል? ስለ ጥበብ ይገልጽና ስለ ዛጎልና ስለ አልማዝ አይነገርም አለ። ትክክል። የኢትዮጵያ ቶጳዚዮን አይተካከላትም በጥሩም ወርቃ አትገመትም ይላል። ስለዚህ እዮ የኢትዮጵያ ቶጳዚዮን የተባለውን የበጣም የከበረ ሚያምር ማዕድን በሚገርም መልኩ ከጥበብ ጋር አወዳድሮ ሲገልጽ ታያላችሁ። ስለዚህ የኢትዮጵያ ቶጳዚዮን ማዕድን ከነአልማዝ ጋር የሚነጻጸር እጅግ ከፍተኛ ዋጋ እንደነበረው በእውነት አስቀምጦልናል ማለት ነው። እንግዲህ ብዙዎቻችሁ አስተያየት እየሰጣችሁ ነው። የዩቱቡ ኢኮ አለው ብላችኋል። እንግዲህ እስኪ ወደፊት ማስተካከል እሞክራለሁ። ይሄ መጀመሪያ ስለሆነ ነው። አመሰግናለሁ ግን ስለ አስተያየቱ። ሰብስክራይብ አድርጉት፣ መጋቢያ አንድሮሜዳ የሚለውን የዩቲዩብ ቻናል ብዙ እውቀቶችን አጋራችኋለሁ። ምናልባት የፌስቡክ አንዳንዴ ብዙ ጊዜ ስርጭቱ ከተዘጋ ዩትዩቡ ስለሚጠቅማችሁ ዩትዩቡንም ሰብስክራይብ አድርጋችሁ እውቀት እንድትሸምቱበት አደራላለሁ። እንግዲህ ቀደምት ኢትዮጵያውያን በማዕድን የከበሩ መሆናቸውን ማዕድናቸው ለሌላ ዓለም የተረፈ እንደነበረ የምናየው ከኢትዮጵያዊቷ ንግስት ከማክዳ ታሪክ ነው። በአንደኛ ነገስት አስር አስር ላይ ለንጉሱ ለሶሎሞን መቶ ሀያ መክሊት ወርቅ ይላል። ልብ አድርጉ መቶ ሀያ እጅግም ብዙ ሽቱ ይላል። የከበረ እንቁ ሰጠችው ይላል። የሳባ ንግስት ለንጉስ ሰሎሞን እንደሰጠች ያለ የሽቱ ብዛት ከዚያ ወዲህ አልመጣም ነበር ይላል። ስለዚህ ዕንቁ ነበረ፣ ሽቱ ኤክስፖርት እናደርግ ነበረ። ወርቁም በጣም በጣም የተለየ ነበረ። ቶጳዚ ሆኑ በኢዮብ ተረጋግጧል። ስለዚህ እነዚህ ሁሉ ማዕድናት ኢትዮጵያ ላይ እንደነበሩ እንዳሉ እነዚህ አስረጆች ናቸው። ታዲያ እንግዲህ ቀደምት ኢትዮጵያውያኑ በእነዚህ ድንጋዮች ላይ ከፍተኛ ስልጣን ነበራቸው፣ ምክንያቱም ጥልቅ እውቀት ነበራቸው። ስለነዚህ ነገር የጻፉት ሁለት ተመራማሪዎችን እነግራችኋለሁ። በተለይ ሄሬንና ማውሪሴ ይባላሉ። ሄሬንና ማውሪሴ ምን ይላል? ዛት ዘ አንሴስተር ኦፍ ሲስ ኢትዮጵያንስ ሀድ ሎንግ ሊቭድ ኢን ሲቲስ ኤንድ ሀድ ኢሬክትድ ማግኒፊሰንት ቴምፕልስ ኤንድ ኤዲፊስስ። ምን ይላል? እነዚህ የኢትዮጵያ ትውልዶች አለ ዘሮች ከተማን ከትነው ይኖሩ የነበሩ የነበሩና እጹብ ድንቅ የሆኑ አስገራሚ ህንፃዎችን መቅደሶችን ይገነቡ ነበር ይላል። በደንብ አድርጋችሁ ተመልከቱት አስገራሚ ሀውልቶችን ይሰሩ ነበረ። አክሱም ሀውልት ቆመ፣ እንዴት ቆመ? አልፎ ተርፎ ግብፅ ድረስ ሄደው ፒራሚዶችን ይገነቡ ነበረ። በምን ጥበብ ሰሩት? በማዕድን ጥበብ። ሌላ ምንም ትርጉም የለውም። ኃይል ያላቸው ህንፃን ሊያሳምሩ የሚችሉ እጅግ ፓወርፉል የሆኑ ጄምስ ቶንስን ወይም የከበሩ ድንጋዮችን ስለሚያውቁ እንዴት በሚገርም መልኩ እንደሰሯቸው በኋላ ላይ የምነግራችሁ ይሆናል። ሌላው የሚገርመኝ ተመራማሪ ማውሪሴና ና ዶክተር ድሩሱላ ናቸው። ምን ይላሉ? ቀደምት ኢትዮጵያውያን ጥንቱኑ በህንፃ ጥበብ ታላቅ ዝና የነበራቸው ነበሩ። አሁን በጣም የመቶ ዓመት የወደ ስመቶ ዓመት ታሪክ አይደለም የሚነግራችሁ ከክርስቶስ ልደት በፊት ጀምረው የነበረውን ሲቪላይዜሽን ነው እየነገርኳቸው ያላችሁ። ስለዚህ አይምሯችሁን በጣም ሰፊ እንድታደርጉት ነው የምፈልገው። ከጠበብን አለቀለን፣ መኖር አያስፈልግም ማለት ነው። ብዙዎች ጠበብ ያለ አይምሮ ካላቸው ምንም ዋጋ የለውም እና ማስፋት አይምሮን። እውቀት፣ እውነት፣ እምነትና መክንዮ የሰው ልጅ ነፃ ያወጣሉ ዝም ብሎ ከመመራትም ይሰውራሉ ስለዚህ ምን አለ ቀደምት ኢትዮጵያውያን በህንፃ ታላቅ ዝና የነበራቸው ነበር አለ ተመራማሪው ማውሪሴ ድንቅ ህንፃ ከአለት የሚያቆሙ ይላል አሁን ቅዱስ ላሊበላ ያን ህንፃ ሰራው እንዴት ሰራው አውቀነዋል ጥበቡን እንዴት አውቀነዋል እንዴት ከፈላቸው እንዴት ጎልደን ነንበርን እዛ ላይ ያስቀመጠ ህንፃውን ከላይ ወደታች እንዴት ሰራው አሁን እኛ ዝም ብለን ህንፃውን አይተን ማድነቅ አይደለም። እንዴት ሰራው? ይሄ እውቀት ኬት መጣ? አሁንስ ቢሆን የተሰወሩ ነገሮች የሉም ወይ? በጣም ብዙዎች አሉ። ይሄን እንድታሰፉት ነው የምንፈልገው። እና ምን ይላል ተራራ በስተው መተላለፊያ ይሰሩ ነበር ይላል ማውሪሴ፣ ተመራማሪው ማውሪሴ በደንብ አስተውሎ ተራራ በስተው መተላለፊያ የሚሰሩ ነበሩ ካለ ተራራውን የሚበሱበት ምን አይነት ማዕድን ነበራቸው ነው ሲያስቡበት ተራራ የሚበሳ ነገር ምንድን ነው? ምክንያቱም ዛሬ ድረስ ለአጥኞች ለተመራማሪዎች እንቆቅልሽ የሆኑ አሉ። በማያ ሲቪላይዜሽን በሉት በኢጅፕት ላይ ያሉ ፒራሚዶች፣ በእኛ ውስጥ ያሉት ነገሮች ሁሉ ያስገራሚ ናቸው። እንዴት ተሰሩ፣ እንዴት ተመረመሩ የሚለውን ነገር በጣም ማወቅ አለባችሁ። ሰው ሰራሽ ሐይቅ ያዘጋጁ የነበሩ እና አልፎ ተርፎ አለ። ተመራማሪው ማውሪሴ እና ዶክተር ድሩሱላ ሲገልጡ ግብፅ ድረስ ሄደው ፒራሚዶችን የገነቡ ህዝቦች ናቸው ይላል። በጣም አስታውሉ። እና ዲዮዶሮስም እንደጠቀሰው ከ18 በላይ የኢትዮጵያ ፈርዖኖች ግብፅን አስተዳድረዋል። ዛሬ ጊዛ ፒራሚድ ለዓለም እንቆቅልሽ ነው። ቀመሮ አይታወቅ። ብዙዎቹ ከሶላር ሲስተም ጋር ያያይዙት። እንዴት ድንጋዮቹ ተደረደሩ? አልፎ ተርፎ ወደዚህ ደግሞ ወደ ኑቤ አካባቢ ስትመጡ ወደዚህ ስትመጡ እጅግ የሚገራርሙ ነገሮችን ነው የምታዩት። እና እነዚህ ሁሉ ዝም ብለው የተሰሩ አይደሉም። ሁሉም ነገር የተቀመረው በእውቀት ነው። ምን ያህል እውቀታቸው እንደተጠቀሙ ያሳያል። እና እናንተ ብዙም ወርቅ በቃ አሁን ያለነው ትውልዶች የሚያሳዝነው ወርቅ እናውቃለን፣ ብር፣ መዳብ አልፎ ተርፎ ዳይመንድ ሲባል እንሰማለን እንጂ ከዛ ውጪ ብዙ ብዙ ብዙ ብዙ እንትኖች ያሉ እንደሆነ በእውነት በእውነት ማወቅ አለባችሁ። ቀላል ነገሮች አይደሉም። በአጠቃላይ እንግዲህ በዚህ ጥበባቸው እኛ እንኳን የምናውቀው አሁን የግብፁን ፒራሚድ ኢንሸንት ሲቪላይዜሽን ብነግራችሁ በጣም ሊከብድ ይችላል። ወደዛ ምስጢር ውስጥ አልገባም። እናንተ ተመራመሩ። በቅርቡና አክሱምን እንላሊበላን እንኳን የተሰሩትን ነገሮች ዝም ብላችሁ እንድታስቧቸው የቤት ስራውን እሰጣችሁና ዛሬ ባለችን ሰዓት አስራ ሁለቱን እንቋዎችን ብቻ አነሳለሁ። በተለይ መተርጉማን የተራቀቁበት አስራ ሁለቱን በተለይ ማዕድናት፣ የከበሩ ድንጋዮች። ይሄ ብቻ ሳይሆን እነ ኢየሩሳሌም ሰማያዊት የታነጹበት አስራ ሁለት የከበሩ ድንጋዮች አሉ በቅዱሳት መጽሐፍት ላይ። ብዙዎቻችሁ ታውቁታ ታውቁት ይሆናል እነዛን አይነቶቹን አሰራራቸውን እነግራችሁና፣ በሚቀጥሉት ጊዜ ግን ምናልባት ከመቶ በላይ ማዕድናት ልነግራችሁ እችላለሁ። የት ሊኖሩ ይችላሉ? ምርምሮ የእናንተ ነው፣ የሌላው ኢትዮጵያዊ ስራ ነው። እኔ ግን በአጭሩ ቀደምቶቹ ጽፈው ያስቀመጡትን ዶኪመንቶቻቸውን በተወሰነ መልኩ እነግራቸዋለሁ። አንዱን እያሰጲድ ስለሚባል እንቁ ነው በእርግጥ በብዙዎቻችሁ ጠይቃችሁኝ ነበር። አንዲት እህት ምን ብላለች? የቀደሙት ሰዎች በተለይ በላሊበላ ዘመን አለችኝ። ጥሩ ጥያቄ ነው። በዛው ልመልስላት የሚነጋገሩበት ወይም የሚተያዩበት እንደ ቪዲዮ ኮል፣ ዛሬ አሁን እኔን ታዩኛላችሁ። ልክ እንደ ቪዲዮ ኮል የሚተላ የሚተያዩበት ማዕድን አለ ይባላል። እውነት ነው ወይ? ድምፅ የሚሰማሙበት አለ ይባላል። እውነት ነው ወይ ብላለች። አዎ ትልልቅ ሰዎች እንደሚናገሩት አለ። በጣም ፓወርፊሉ የሆኑ መልክን ሊያሳዩ የሚችሉ ቀደምቶቹ የሚግባቡበት ነበራቸው። በትክክል ነበራቸው። ያ ማዕድን ምንድን ነው? እንዴት ይቀመማል? እንዴት ይሰራል? በኋላ ላይ ልመጣበት እችላለሁ፣ ግን ብዙን ምርምር ለእናንተ ብሰጣችሁ በጣም በጣም በጣም ጥሩ ናችሁ። ብዙዎቻችሁ ስለ ኦፓል ምናምን ነው እየጠየቃችሁ ያላችሁ። ጥሩ ነው፣ አሁን የምታቁትን ነው። እኔ ግን ከበድ ያሉ ነገሮች ልንገራችሁ። ይሄ በጣም ቀላልና በቅርቡ ሊገኙ የሚችሉ ናቸው። ቀደምቶቹ ግን በጣም የተራቀቁባቸውን ስለ ማዕድናት ልንገራቸው። እያሰፒድ አንዱ ትልቁ ማዕድን ነው። ሊቃውንቱ ምን ይሉታል? ቀለሙ ጥቁር፣ ጸሊሙ ጻዳ ማለት ጥቁርና ነጭ ነው። በጣም ይሄ ምን ያደርጉት ነበረ? ይህ ከባድ ማዕድን ስለሆነ ፀሐይ ያቀልጠውም እሳት ያቀልጠውም፣ ምን ያደረጋሉ? ቀምመው፣ አረር አረር ያደርጉና በአረር ውሃ እያቀለጡ እየሰፉ ቀለበት አሰራርተው ይዙት ነበረ እና በጣም ፓወርፉል ማዕድን ነው። እንግዲህ ማዕድናት በጣም በጣም ኃይል አላቸው። በተለይ በቅዱሱ መጽሐፍ የምታነቡት ሁሉ በካህናቱ ልብስ ላይ ጭምር በናሮን አስራ ሁለት እንቁ እንዲሰኩ ታዞ ነበረ እና እያንዳንዱ እንቁ የራሱ የሆነ ምስጢር ያለው ነው። ወደዛ ዝርዝር ውስጥ አልገባም፣ ምክንያቱም የሚከብዱ ብዙ ነገሮች ስላሉ ነው ግን ለኛ አቅም ቀለል ያለው ነው፣ ምንግባባው እንጂ ወደ ሰፊው ነገር አልገባም እና ያ በጣም በጣም በጣም ሶስት ክፍል ያለው ነው። ህሮቱ ሶስት ነው። እንደዚህ አይነት ነው የሚመስለው። ጥቁር አይነት ነው ነጭም አይነት ማዕድን ነበር እና ብዙዎቹ የጥንቶቹ እያቀለጡ ቀለበት አድርገው ይሰሩት ነበረ። እና ይሄ በጣም የሚገርም አንዱ ማዕድ ናቸው ነው። ሁለተኛው ሰንፔር የተባለ ማዕድን ነው። እንግዲህ መተርጉማን፣ እሺ ስለ አድማስደንጊያ ንገረን ነገረን የሚል አስተያየት አለ። ጥሩ ነግራቸዋለሁ። አትቸክሉም፣ ሰፊ ነገር ስላለ ነው። ይሄ እንግዲህ በቅርቡ የምታገኙትን ዶክመንት ትርጓሚዎቹ መተርጉማ ነው የገለጡት ነው። ከዛ ውጭ ግን በትርጓሚ ውስጥ ያልተገለጡ በኢትዮጵያ ዶክመንት ያሉ ብዙ ስላሉ በሂደት ዛሬ ነገ እያለ እንገባበታለን። ሁለተኛው የሚገርማችሁ ማዕድን ሰንፔር ይባላል። ሰንፔር የሚል ስም በጣም ደስ ይለኛል። ብዙዎቻችሁ ሰንፔር የሚል ስም ብትጠቀሙ ጥሩ ነው። ለልጆቻችሁ እንደዚህ አይነት ዩኒክ የሆነ ስም ብታወጡ ጥሩ ነው የሚል እምነት አለኝ። ሰንፔር በጣም ፍም የመሰለ ቀይ ማዕድን እንደሆነ መተርጉማኑ ጽፈዋል። ስለ እንቆጳዚያውን ንገረም እሺ ስለ የወቅ ንገረን እያላችን ውስጥ ጥሩ፣ በሂደት እነግራቸዋለሁ። ይሄ ደግሞ ቀይ የሆነ ማዕድን ነው። ቀደምቶቹ ኢትዮጵያውያን ምን ያደርጉት ነበረ? በተለይ አንድ ሰው እባብ ሲነድፈው፣ እባብ ሲነድፈው መርዙ በጣም ከባድ ነው። የእባብ ጉዳይ ታውቃላችሁ። ምን ያደርጉት ነበር? ልክ እባብ የነደፈበት ቦታ፣ ይሄን ማዕድን ወስደው ቁስሉ ላይ ወይም በእባብ በነደፈበት ቦታ ላይ አድርገው ቁጭ ያደርጉታል። እና ሰንፔር ምን ያደርጋል? በጣም የሚስብ ኃይል አለው። ብዙዎች ሊቃውንት በብዙ መልኩ መስለውታል እና መርዙን በጣም እየሳበ እየሳበ ሙሉ በሙሉ የእባቡን መርዝ ከሰውነት ነቅሎ ያወጣል እና ከዛ በኋላ መጥቆር ይጀምራል። ቀይ የነበረው ማዕድን ወደ ጥቁረት ይሄዳል። ምን ያደርጉታል? ባህር ውስጥ ይጨምሮታል እና ሶስት ቀን ሶስት ሌሊት ባህር ውስጥ ካደረጉት በኋላ ይሄ ጥቁረቱ የለቀቀው የለቀቀው ወደ ቀደመ ህብሩ ወይም ወደ ቀይነቱ ይመለስ ነበረ። ይህን እንግዲህ ለሕክምና አገልግሎት ይጠቀሙበት ነበር። ሰንፔር ይሉታል። ሌላው ኬልቄዶን የሚባል ድንጋይ አለ። በጣም የከበረ ጄምስቶን ነው ወይም የከበረ ድንጋይ ነው። እንግዲህ ብዙ ይሄ ደግሞ ብቃያ የሚመስል ነው። ህብሩ ይሄ ቀለሙ ማለት ነው። ስታዩት እኔ ብዙ ማዕድናትን በአይኔ ለመመልከት ሲያለው በተለያዩ ሀገራትን በሄድኩኝ ጊዜ በዚህም ሀገር እና ብዙዎቹ በተለይ ክፍለ ሀገር ያላችሁ ሰዎች ብዙዎቹን ልታቆቸው እንደምትችሉ እኔ ሙሉ በሙሉ እምነት አለኝ። እና ኬልቄዶን በጣም ድምፅ አለው ሲመታ በጣም ይጮሃል። በጣም ደስ የሚል ድምፅ ያለው ነው። እና ኢየሩሳሌም ሰማያዊት ከታነጸችበት አንዱን ቋንዱ ኬልቄዶን ነው። በተለይ መተርጉማኑ እንዳስቀመጡት ምጥ የሚጸናባት ወፍ አለች። እንግዲህ ወፎች የተለያየ ዝርያ አላቸው። ለምሳሌ መንጢጥ የሚባል ወፍ አለች። እሷ አሁን ባሏ ሲሞትባት በወበጽ